አሰላም ዓለይኩም ወረሕመቱላሂ ወበረካቱ። ሰላም፣ እንዴት ናችሁ? ውድ የተከበራችሁ የቻናሉ ቤተሰቦች፣ እኔ አልሐምዱሊላህ በጣም ሰላም ነኝ። እናንተ እንዴት ናችሁ? እንዴት ከረማችሁ? እንዴት ሰነበታችሁ? አላህ በያላችሁበት ሰላም ያደርጋችሁ፣ ለሁላችንም ሰላም ያድርግ፣ ሀገራችን ሰላም ያደርግልን እያልኩኝ ዛሬ ጓደኛ እስኪ እኔ አረብ ሀገር እህት ጓደኛ አለች። ግን ዛሬ ጓደኛ ነው ያለው? ጉደኛ በእኛ ዘበን በዚህ ዘበን ማለት ነው። በእኛ ዘበን ያለው ጉደኛ እንጂ ጓደኛ ያለው አንቺ ታረብ ሀገር ገብተሽ ኑሮሽን ሳታጣጠኒ ትዳር ምን እንደ ሳታቂው ጓደኛዬን አግባ እኔ ምንም አልፈረድኩብሽም። ግን በጣም ነው ያሳዝንሽኝ። ባይ ዘ ወይ ፊቶች በጣም ነው የምታሳዝኑት። ማታ ቪዲዮዋን አይቼ ነበር እና ጓደኛዬ ጓደኛዬ የምትላት ልጅ መጣችና ቤት በፊት ግን አናደይ ነበር እንዴት እንድትላለይ ምናምን እያልኩ ማለት ነው። ጓደኛዋ መጣችና ምን ብርቱካን ይዤ እሄድሻለሁ ብላ ሰጠቻት። ታዛ በኋላ ፊት የኔ የኔ ውድ ባል እንደዚህ ሆነኝ እንደዚህ አድርግልኝ ትትር በኋላ ላይ አትንከኝ፣ አትቅረበኝ፣ ወጥቼ ሄዳለሁ፣ በር ከፍቼ ሄዳለሁ ምናምን ምናምን ስትል በጣም ያዘንኩት፣ በኋላ ራሴ እኔ ብሆን ነው ያልኩት ማለት ነው። በዚህ ሰዓት ጓደኛ ያለ በተለይ ኢትዮጵያ ላይ ያላችሁ ሰዎች ማለት ነው፣ እዛ ተቀምጣችሁ ለጓደኞቻችሁ የሆነ ነገር የምታዘጋጁ ጓደኞቻችሁን አብራችሁ በልታችሁ፣ ጓደኛ ነው ብላችሁ የጓደኞቻችሁን ውድቀት የምትፈልጉ በተለይ በትዳር ዙሪያ ገብታችሁ አላህ ለሱ የሰጣትን ትዳር አጣጣማ ሳትሄድ ልጆች ለመበተን ትዳርን ለመበተን ረቃችሁ ፊዳችሁ ባለትዳሮችን የምታበጣብጡ ሴቶች እኔ ምንም አለለም። አላህ ወደ ልቦናችሁ ይመልሳችሁ። ሁላችሁንም አላህ ልቦና አይሰጣችሁ ነውለ ሌላ ምንም አልለም። እነሱ የረገጡበትን እነዚህ ባለትዳሮች የረገጡበትን ጫማ ረግጥን ድረስ አናዝንም ማለት ነው። ግን ደግሞ አሁን ኢትዮጵያ ፋሽን ፋሽን አድርጎታል። ይሄን መተት የሚባል ነገር በማንኛውም ሃይማኖት አይፈቀድም ሰውን ሰው እንዲይዘው ማለት ግን ደግሞ ፋሽን አድርጎታል ለማለት ነው። ክርስቲያኖች ፋሽን አድርጎታል መተት ይዘው ጓደኛ ለማሳቆ መተት እያሰሩ ለትዳር ያላቸውን ሰዎች ተደዳራ አጋራቸው ጋር ተስማምተው እንዳይኖሩ እውነት እኔ በጣም ነው ያዘንኩት። ማታያችን ላይ ስትመጣ ኒቃብ ለብሳ ምናምን ነገር ሁለ በጣም ነው ያዘንኩት ማለት ነው። እንዴት ለጓደኛዋ ኒቃብ ለብሳ የሆነ ነገር እንደዚያ ትላለች ብዬ በጣም ነው ያዘንኩት። ምን አሳወቅሽ ልትሉኝ ትችላላችሁ፣ ማለት ነው። ፊት ደህና ነበረች፣ ባሏ ጋር ደህና ነበረ፣ ደህና እያወራች ነበር። ደወለችላት፣ ጓደኛዬን ታቀበሏት ታቀብሏት፣ ቁጭ ብለው እያወሩ መጨረሻ ላይ አትንካኝ፣ አልፈልግህም፣ አልይህ፣ ጨነቀኝ አለች። መቼም በደቂቃዎች ይሄ ባሏን የሚያስጠላ ነገር አይኖርም የሆነ ነገር ባይሆን ማለት ነው። እና መጨረሻ የተተከለላትን ግልኮስ ምናምን ምጭቅ አርጋ አደለሁ፣ አትንካኝ፣ ጨነቀኝ፣ ምናምን ምናምን አለች። እኛ የአረብ ሀገር እህቶች በብዙ ነገር የተጎዳንን እዚህ አረብ የተገትረን መከራችንን ስናይ የቤተሰብ ሀሳብ አለ። እኛ ብንወድቅ ምን እንሆናለን? እዚህ የሀገር ጉዳይ ያሳስበናል በጣም ብዙ። እኔ እንደ እኔ እንደ ራሴ ተሆነ ወላሂ በጣም ብዙ ነገር ነው የሚያስጨንቀኝ፣ በጣም ብዙ ሀሳብ ነው መኝታ ላይ ጎን ያረፍ ሲል ወላሂ የሚመጣልኝ ሀሳብ። አንዳንድ ቀን እንቅልፍ ሳልተኛ ነው የምነሳው ማለት ነው። ለምን እንደ ሀገር የሀገር ጉዳይ ያሳስባል፣ እንደ ሃይማኖት የሃይማኖት ጉዳይ ያሳስባል። ሁሉንም ሞቀ ቤቱ ተቀምጦ በሃይማኖት ይገባሉ፣ በብሔር ይገባሉ። በማይገቡበት የላቸውም እና ሰው ሆኖ ያንንን የማያስብ ይኖር አይመስለኝም። ሰውንንና እንዴ ሰውን እናስባለን ደሞ ሀገር ሀገርናትና ተሳስበናለ ሄዶ ሄዶ ሀያም አመት ኖርና ስርም አመት ኖር ብለው ኢጀንሲ ተሰጥቶን ሆነ ቦታ በንኖር እኛ ሀበሻ መባላችን መጠሪያችን ኢትዮጵያ ሀበሻ ይሄ የማይቀር ነገር ነውና በጣም ያሳስበን ያ ሆኖ እያለ እህቶቻቸው ላይ የሆነ ነገር የሆነ ጉዳት የምታደርጉ እህቶች፣ አብዛኛውን ይሄን ነገር የሚሰሩት ሴቶች ናቸው ማለት ነው። እኔ ብዙ ልጆች አይቻለሁኝ ማለት እንደዚህ በመተት ትዳራቸውን ሲያፈርሱ ሲያብዱ፣ ምናምን ነገር በጣም ብዙ ልጆች አይቻለሁ ማለት ነው። በሚዲያም ሳይሆን ግብ ውስጥም ብዙ ነገሮችን እሰማለሁ። እና እንደዚህ የምታደርጉ እህቶች፣ እውነት ልቦና አይስጣችሁ እኔ ምን አስችሏችሁ ነው የእነሱን ርዚቅ አትበሉት። ጣት እነሱ አላህ ለእነሱ የጣፈላቸውን እነሱ ቢያብዱም ቢሞትም ርዚቃቸው ቃቸው አብራ እንጂ የምትሄደው ማንም ምንም አይነካትም። ለእነሱ የተባለች ርዚቅ፣ ለእኔ የተባለች እንጀራ እኔ ጋር አብራ ትበሰብሳለች። ብዙ ሄት ተበላሽቶ ሻክቶ ይወድቃል እንጂ እናንተ አትበሉትም። እና ለምን በእህቶቻቸው ላይ እንዴት ትፈጥማላችሁ? ለምን? ምን ባረጉ? እህቶቻችን ምን ባረጉ? እሷን አሁን ይችልሽ ልጅ አሁን ይገባች ፈቅል በሰዓት ልታዱ ላይ ማለት ነው። ገብታ ሁለት ወር ሶስት ወር ታጥቀመጥ ነው ጓደኛዬን ታላገባ ብላ ተቤት ያስወጣችው እሱም ግን ጎበዝ ነው። ነገሩን አባርዳለሁ ብሎ ተቤት ወጣ። ግን እያደር ሲረዳው ነው ወደ ቤቱ የተመለሰ ማለት ነው። ምናልባችም የተወሰኑ ወንዶች ናቸው እንደዚህ ሚስቶቻቸውን ሚስቴ መሆን አይሆን ብለው የሚረዱትና ነገሩን ለማብረድ ወደ ውጭ የሚወጡት። አብዛኛው ወንድ ግን ምን አባሽ ብሎ ዱላም የሚያነሳው እንዲህ ሊኖር ይችላል። እሺ አልሽ እንደ ብሎ ሄዶም ሊያገባ ይችላል። እሺ አንጫትና ላግባም ሊል ይችላል። ግን አንዳንዴም ደስ የሚለው አብዛኛው ወጣት ይረዳል። በተለይ በእኛ ዘመን በተለይ ይሄ ከሃይማኖት ጋር ንክኪ ያለው ይሄ መጽሐፍ የሚያነብ ምናምን በጣም ደስ የሚሉት ለትዳራቸው ያላቸው ነገር ማለት ነው እና ተተወጥቶ ነገሩን ለማባረር ቢሞክርም ግን ጓደኛቸው ስትመጣ እውነት ነው። ኔማታ ናየር ማለት ነው። ጓደኛቸው ስትመጣ ግን ልጅቱ የሆነችው ሁኔታ በጣም ነው የምታሳዝነው። ሁን ላይ ጉልቆስተጇ ላይ መንጭቃ መሄድ ምናምን ነገር ከባድ ነው። ጓደኛ ተብዬ የተደመለኩ የሆነ ነገር አድርጋችሁ የሆነ ሴራ የሆነ ሴራ ጠንሰሳችሁ የሆነን ሰው ተጎዳችሁ፣ በኋላ እንዲሆነን ጓደኛዬ መጥቶ ሂዱ የምትሉ ሰዎች እንትን ሄለናችሁ ምን ያስባል። ለማንኛውም እህቶች አለ ይጠብቃችሁ። እኛ እኛ በጣም ነው የምናሳዝነው። እውነት የአረብ ሀገር እህቶች በጣም ነው የምናሳዝነው። አንድ እንኳን የሚራዳን ሰው አናገኝም እና አላህ የልቦና ይስጣችሁ መተት የምታሰሩ ሰዎች መተትም የምትሰሩ ሰዎች አላህ ያጋልጣችሁ በሌላ ሀገር ቢሆን ይሄ ጠንቋይ ምናምን ይገደላል እኛ አገር ላይ ግን በሚዲያ ተስፋፍቶ ይሰራል እውነት በሚዲያ ተስፋፍቶ ለትዳር ለምናምን ምናምን እያሉ ያሰራሉ ማለት ነው ይሜያቻለሁ በፌስቡክ ራሱ ቁቁ ስልክ ቁጥር ታለቆ ምናምን ነገር ህግ ባለበት ሀገር እኛ ሀገር ሰውን ለመጉዳት ራሱ ተደራጅተው የሚሰሩ አካሎችን